ሻው ምንድን ነው የማደርገው? ሳሮን እኮ ሄደች። ህፃኗን እንዳየቻት ነው የምታውቃት። ወይኔ ሩት አልቆልናል፣ በቃ ወይኔ፣ ጉዳይ፣ ጉዴ። ከዚህ በኋላ በጭራሽ ላገኛት አልችልም። በቃ እኔ መሄዴ ነው። የት? ደብረ ዘይት። አዎ፣ ያለኝ ብቸኛ አማራጭ እሱ ብቻ ነው። ከዛ ምን ትያለሽ? ህፃኗን ድጋሚ ሳሮን ከምትወስዳት ሁሉም ነገር ቢታወቅ ይሻለኛል። ሩት፣ እርግጠኛ ነሽ ግን? ከዚህ የተሻለ አማራጭ የለኝም፣ አትሰማም እንዴ? እሺ፣ በቃ ተረጋጊ፣ እኔም አብሬሽ እመጣለሁ። አንተ እዚህ ሆን የሚሆነውን ነገር ተከታተል። በጭራሽ ብቻሽን እንድትሆኝ አልፈቅድልሽም። ከሄድን አብረን ነው የምንሄደው። ሚኪ አንተ ደግሞ ሰው የሚልህን አትሰማመደል። እሺ በቃ አሁን እንሂድ፣ ሰዓት እያባከልን ነው። እንዴ ሳሪ ምን ሆነሽ ነው? ቆይ ምን ሆና ነው ምን አውቃለሁ፣ ካንተ ኩላ እንደያየሁት መቼም በዚህ ፍጥነት ደብረ ዘይት ደርሳ ትመጣ ሶስት በጭራሽ አይሆንም። ግን የተፈጠረውን ነገር ቤት ገብተን ማየት አለብን? አረባክሽ፣ በዚህ ሁኔታማ መቼ ነው የማንነግረን? አራስ ነበር ሆና እኮ ነው የገባቸው። የግድ መስማት አለብን። ነው ሳሩ፣ ምን ነው ምን ተፈጠረ? ጥላቶቼ በስተዋል። ይኸው ከመንገድ ላይ አግተው ወደ ደብረ ዘይት እንዳልሄድ ከለከሉኝ። ምን እነማ? እዛ እጅ የምሰራው ስራ ስላለ ያው አብሮኝ የሚሰሩት ሰዎች ይሆናሉ። ግን ሳታይ ማለቴ፣ ሳታረጋግጪ በሰው መፍረር ተገቢ ነው። ከነሱ ውጭ ጥላት የለኝማ። እንዴ ቆይ ይሄንን ሲያደርጉ ሰው አላየም? አፍነው መኪናቸው ውስጥ አስገብተው አስፈራሩኝ። እዚህ ሰፈር ድረስ እኮ ነው ይዘውኝ የመጡት። በጣም ያሳዝናል። በቃ ይህን ብቻ ነው የምትለው? ቆይ ታዲያ ሌላ ምን ልል ይችላል? እዚህ ሰፈር እኮ ሁሉም አጋሽ ሆኗል። ይኸውልሽ ሰሩን ዋናው ቁም ነገር አንቺ በሰላም ወደ ቤትሽ መመለስሽ ነው ል የግድ ደብረ ዘይት መሄድ አለብኝ። ቆይ ስራው ከህይወትሽ ይበልጣል እንዴ? ራስሽን እኮ አደጋ ላይ እየጣልሽ ነው። ይሄ ስራ ከቀረ ብዙ ነገር አጣለው። የግድ መሄድ አለብኝ። አይሆንም። እንደዚህ አይነት ነገር እንደገጠመሽ እየነገርሽኝ በድጋሚ እንድትሄጂ አልፈቅድልሽ። እናንተ ባላችሁት አይደለም። እሄዳለሁ ካልኩኝ እሄዳለሁ። እሺ ዳዊት የምር ሰዎች እንደዚህ ካደረጓት ለህይወቷ ያሰጋታል እኮ። አትጨነቅ፣ ለክፉ ይሰጥ አይደለም፣ ምንም አትሆንም። እኔ ግን ባለመሄዷ ደስ ብሎኛል። ለምን? አይ እንዲሁ እኔ እሄዳለሁ ስትልም ደስ አላለኝም ነበር። እና የምናደርገው ነገር አለ፣ ሰዎቹን አፈላልገን እኮ ልንከሳችሁ እንችላለን። ይኸውላችሁ ይሄንን ጉዳይ ለእኔ ተውልኝ፣ እናንተ የራሳችሁ ነገር ላይ ብቻ አተኩሩ። እሺ፣ ግን በሁሉም ነገር ከጎን ነኝ። ማድረግ ያለብኝ ነገር ካለ አውቃለሁ። ለጊዜው ግን ምንም የለም። ማን ያደረገው ይመስልሻል? ማንም ያደርገው ማንም፣ ባለመሄዷ ደስተኛ ነኝ። ግን ስለ ጉዳዩ የሚያክሰው ነገር የሚያደርገው ተመስገን፣ ከዚህ ጉዳይ ወጣ ኝ ለማንኛውም እንዲያረጋጋሽ ዋጠጭ። እኔ ኮ ድፍረትሽን በጣም ነው የምወድልሽ። ማን ነው አትስጭኝ አለሽ? እኔ ጠይቄሻለሁ፣ አላልሽኝም። ግን እንዲያረጋጋሽ ብዬ እኮ ነው። በቃ ካልፈለግሽ ይቀራል። ነይ ነይ። እንደውም መጠጣት ፈልጋለሁ ለሽ አልፈልግም። ጦሰኛ ጥፊ ከዚህ ወደዛውን ገባኝ። ሳሮ እናት አይደል፣ በጣም ተናዳለች። አይ ትዕግስት፣ እኔ እኮ አንዳንዴ በጣም ነው የምትገርሚኝ። ይህ ሁሉ መታገስ፣ ቆይ ግዴታሽ ነው? ሳሮ ለእኔ ብዙ ዋጋ ከፍላልኝ ያለች፣ ደግሞ ከበደሌ አንጻር ይሄ ሲያንሰኝ ነው። እኔ ግን ሁሉም ነገር ይብቃ ማለት ያለብሽ ይመስለኛል። አንዳንዴ መታገስ አንዳንድ ሰዎች ፍራቸው ነው ይመስላቸው። ልክ ነህ፣ ግን እንደነገርኩህ ነው። ሳሮን ለእኔ ብዙ ነገር አድርጋልኛለች አንቺ እንደፈለግሽ ስለኔ ተጨንቀስ ስለጠየቀኝ ግን አመሰግናለሁ። አረ ችግር የለው እስኪ ቆይ ገብች ልያት። ሰዎቹ ያደረጉሽ ነገር አለ እንዴ? አይ ደህና ነኝ አመሰግናለሁ እንጂ መልካቸውን፣ ምንም አታስታውሽ? አይ ማክስ አድርገው ስለነበረ አላየዋቸውም፣ ግን ሊጎዱኝ አልፈለጉም። የስራ ባልደረቦቼ ናቸው ከእነሱ ሌላ ማንም ሊሆን አይችልም። ቆይ ስራ ቦታ ግን የሞተ የስራ ባልደረባ እንዳለች ከዳዊት ጋር ስታወሩ ሰማሁ። ዳዊት በሁሉም ነገር እኔን ተወቃሽ ማድረግ ይፈልጋል፣ ለዛ ነው። ግን ቆይ ለሞተ ሰውዬ ትክክለኛ ተጠያቂው ማን ነው? እራሱን አጥፍቷል፣ አሊያም ደግሞ ጥላቶች ነበሩት እነሱ ናቸው። በጣም ጥሩ ሰው ነበር ማለት፣ አንተ ታውቀው ነበር ማለት ይህ ነበር ወይ ጥያቄ ነው? አዎ ግን ሁልጊዜም በጎሽ በተኩላዎች እንደተበሉ ነው ። ሀቁ እንደሚወጣ እርግጠኛ ነኝ። ምንም አይነት ለሱ የሚከራከርለት ዘመድ የለውም። ምስጊን መርከቡ። አንቺ ስለማታውቂዎች ይሆናል። ምናልባት ይሆናል። አንተ ግን ለምን ስለዚህ ጉዳይ ማወቅ ፈለክ? አረ ምንም፣ እንዲሁ ስታወሩ ስለሰማሁ ነው በቃ። ደህና ኮንሽ፣ ልሂድ። አመሰግናለሁ። ምዬ እኔ ደህና ነኝ፣ አታስብ። ምንም አይደለም። ሄሎ ማን ይሄንን እንዳደረገ ቶሎ አጣርተህ ድረስበት። እኔም የምጠረጥረው ሰው አለ፣ ግን አንተ ነህ ሆይ ብዬ ለመጠየቅ አልቻልኩም። እሺ ቶሎ ብላችሁ አጣርታችሁ አሳውቀኝ። እኔም ማሌድ ከሆነን አንተም ቢሆን ትሄዳለህ። እሺ እቤት ማንም ሰው የለም። እኔ አልታየም እንዴ? ከአንቺ ውጭ ነው ያልኩሽ። እኔ ብቻ ነኝ። ማን ፈልጌ ነው? አንቺን ነው ያው። የማውራሽ ነገር ስላለ ነው። ጊዜ የለንም ሳሚ። እኔ እናንተ የምናወራው ምንም አይነት ነገር የለም። እኔ እኮ በአንተ ተስፋ ከቆረጥኩኝ ቆየሁ። ይኸውልሽ፣ ይህን ልሰሚኝ ግድ ይልሻል። ጊዜ የለንም። ይህኔ ምንም ጥቅም የሌለው ወሬ ለማውራት ነው። ታውቃለህ ከአንተ የማይረባ ወሬ የሳሮን ጩኸት ይሻለኛል። ምን ጭራሽ ጩኸቷን ከመልመደሽ የተነሳ ይናፍቅሽ ጀምር። ኦ ስራ አለብኝ ስምኝ ካልፈለግሽ ካልፈለሽ ትተውያለሽ መስማት ካልፈለግኩስ በቃ አንቺ የሚጠቅም ነገር አይውድልሽም መድል ሀይ ህይወት እሺ ተናገር ስለምን ጉዳይ ነው ያው እንዴ ሩት እዚህ ነበርሽ እንዴ አንቺ ደግሞ ጥላም ኮት የለሽም እንዴ ሩት የተኝተሽ ነበር እንዴ ሀይ አልተኛውም ምን ነው በመምጣት ደስተኛ አደላችሁ አረ እንደዛ አደለም ሳሚ ኮ ብቻ ሊያወራ የሚፈልገው ነው ግን ያው ሳሚ ሩት ብሰማን ችግር የለውም ንጋሬ ምንድን ነው አይ በቃ ይቅር ድሮም እኮ ልብ እንደሌለ የታወቀ ነው። ቆይ ተይው፣ እኔ ምን እንደሆነ ጠይቀዋለሁ። በጣም አሪፍ አድርጋችኋል። መቼም ካላበረች በስተቀር ድጋሚ እንደዚህ አይነት ነገር አትሞክርም። በጣም አመሰግናለሁ። እሺ፣ እሺ ሄሎ እማዬ፣ አዎ። በና ሳሮን እኮ የሆነ ጉዳይ ገጥሟት ነው። ያው ታውቂያት የለ እሷን ጉዳይ ያው ስራ ምናምን። ችግር የለውም ችግር የለም እማዬ፣ አትጨነቂ። እንድትደውልልሽ አድርጋለሁ። እሺ እሺ እማዬ፣ እሺ አታስቢ። እሺ፣ ቻው። ሰላም ምን ይል ሰምቶ ነገር ለህይወት ልነግራት ነበር። ይኸውልሽ ሩት፣ አንቺ እኮ በዚህ ጉዳይ ምንም ነገር አያገባሽም። ህይወት ደግሞ ስለ ልጇ የማወቅ ሙሉ መብት አላት። እኔ መች እሱን ካልኩኝ፣ ግን አሁን ጊዜው አይደለም። ድጋሚ ልጅቷ ሳሮን ልጅ ልትገባ ትችላለች። ይችላልች ይኸውልሽ፣ እኔ እሷ አይመለከተኝም። ህይወት ግን ከልጇ ጋር እንድትገናኝ ፈልጋለሁ። አንተ ግን ሁሌም የፊቱን ብቻ ነው የምታስበው። እኔ ግን የወደፊቱን ጭምር ነው የማስበው። ምንም ብትይ አልሰማሽም። ቆይ ግን ሳሮን ደብረ ዘይት ምን ልታደርግ ነበር የምትሄደው? ሳሮን እኮ እዚህ አዲስ አበባ ውስጥ ነው ያለችው። ለአንተም ካልነገረች የሆነ ጥርጣሬ አላት ማለት ነው እና ልትሄድ ከነበረ ለምን ቀረች? አንተ ምንም ነገር አትሰማም ማለት ነው። የሆኑ ሰዎች እኮ አገተዋት፣ እንዳትሄድ አደረጓት። እነማን? አንቺ ነሽ? አረ በፍፁም። እኔ እኮ አንተ ትሆናለህ ብዬ ገምቼ ነበር። ወይኔ ጉዴ፣ አስበሻዋል። እዛ እኮ ሄዳ ቢሆን ችግር ውስጥ ነበር የምንገባው። ቆይ ግን ማነው እኛን ለማገዝ እየሞከረ ያለው? ቆይ እኔ ግራ ይገባኝ። እኔም አንቺም ካልሆነ እና ማን ሊሆን ይችላል? ዳዊት ደግሞ ስለዚህ ጉዴ እኮ ምንም አያውቅም። እ እየመጣልሽ ዳዊት ላች እኔ ስለምንም ነገር አላውቅም አልገባኝም ንገሩኝ ምናምን ሳይል ሳይጨቃጨቅን ገባኩ እኔም ግራ ገብቶኛል እንዴት የምር ግን አውቀ ይሁን እንዴ ለነገሩ ቢያውቅ ይነግረን ነበረ እና ምን ይሻላል ዛሬ ባትሄድ እኮ ነገ መሄዱ አይቀርም የሆነ ነገር እፈልጋለሁ ምንም ነገር አትፈልጊም ህፃኗ መታ ለእናቷ እንድትሰጥ ብቻ አድርጊ አለቀ ሳሚ እስቲ ለአንዴ እንኳን ቆም ብለክ ለማሰብ ሞክር። ምንም አላስብም፣ ይሄ የመጨረሻ ውሳኔ ነው። እሺ እንደሚሆን አደርገዋለሁ። እኔ ወይ ጣጣ፣ ቆይ አንድ ነገር እንኳን በትክክል ማድረግ አልችልም? ወይኔ አምላኬ፣ በቃ አሁን አንተ ዳዊትን ለማወጣጣት ሞክር፣ እኔ የሆነ ቦታ ዳርሼ እመጣለሁ። እኔና ዳዊት እኮ ንግግራችን ሁሉ ወደ ጸብ እኮ ነው የሚቀይረው፣ እሱን እያወቅሽ። አዎ ግን ትክስተኛ፣ አሁን ሳሚ ለዛሬ ብቻ አላደርገውም። መሀል ላይ ብልጭ ብሎብኝ ጥርሱን ላወልቆ እችላለሁ። ማን የማንን ጥርስ እንደሚያወልቅ እንኳን ፈጣሪ ነው የሚያውቀው። ምንም ብቀጥን ጠጅ ነኝ ሲል ሰምተሽው ከሆነ ማለት ነው። ጠጅን በጣም ሲቀጥን ውሃ ሆነ የሚለው እሺ፣ እናንተ ከወፈሩ ሰው አይፈሩ ብለህ ነው። ሂጃረዛ እንዳላጋጭ እኔ ነው እኔ

በአይኖር የተሻለ ነው። አረ በቃ አንተ ርዕስ ቀይር። እሩት ብትሰማ በጣም ነው የሚደብራት። አንዳንዴ ሰዎች ቢሰሙ ይደብራቸዋል ብለን የማንነግራቸውን ነገሮች በወቅቱ ባለመንገራችን ብዙ ነገሮች ይበላሻሉ። ለእኔ እንኳን ችግር የለውም ለእሷ ብዬ ነው። ለእሷም ቢሆን አንድ አይነት ነው። አንተ ከመጣ ጀምሮ ደብረ ዘይት አልሄድክም። ቆይ እናት አትናፍቀም? አንተ ራስህ አትናፍቀም? አንተ እኮስ ከናከቱ የወረቃ ልትሄድ ትልም ነው ገና ብዙ ዓመታት ልንለያ እንደዛ ከሆነ ጥሩ። ለማንኛውም እኔ ልወጣ ነው። ትወጣለህ? አይ እኔ አሁን እዚህ ጥሩ ላይ ነኝ። እዚህ ብሆን ይሻለኛል። የተፈጠረውን ነገር ሰማሁ። እነማን ናቸው እንደዛ አደረጉሽ? ኦ የእኔ ነገር እያስጨነቀህ ነው ማለት ነው? ለምን አያስጨንቀኝም? እኔ እኮ ጠላትሽ አይደለሁም። አንተ ሌው ስትጨነቅ ነው የሚያምርብህ። አንቺ ድሮውንም ቢሆን ክብር አይወድልሽም። ሳሚ ስነ ስርዓት እሺ፣ እንድትሰርበኝ እንኳን አልፈቅድልም። እኔ እኮ የጠየኩሽ በሰላማዊ መንገድ ነው። አንቺ ግን ነገሮችን ሁሉ በመጥፎ ካልቀየድሽ አይሆንልሽም አይደል? ካገቱኝ ሰዎች በላይ የምታበሳጨኝ አንተ ነህ። ላይ ካልፈልግም ነው እኔ ድልሽ አሉ አታ አይ ይቅርብኝ። ካልሆነ እኔ ልውጣላችሁ እና ትጠጡታላችሁ ሳሩን እኔና ሳሚ መካከል ምንም የለም እውነት ልሻለሁ ባለትዳር እንደሆነ ካወቅኩኝ ጀምሮ ያለንን ግንኙነት በሙሉ አቆሚዋለሁ አረ ተይ እንጂ አንቺ የሰው ባብ አንቺ እኔ የማምንሽ ነው እንደ የሚመስልሽ አልፈርድብሽም በሚያምኑት ሰው የመከዳት ስሜትን ከማንም በላይ አውቀዋለሁ አንቺ ድምጽሽን መስማት አልፈልግም እሺ ስራሽ ልታጽናናኝ ትሞክራለች። ህይወቴ ውስጥ ገብተሽ ህይወቴን በጠበጥሽው። ጠብቅኝ እሺ፣ ለዚህ ስራሽ ዋጋሽን እንድትቀበኝ ነው የማደርግሽ። ዳዊት ግን የሆነ ነገር ያወቀ ይመስለኛል። ቅድም እኮ መቼ ነው ምትሄዱ፣ ምናምን እያለ ሲያፋጥጡኝ ነበር። እና መቼስ ደደብ አይደል፣ ይህ ሁሉ ነገር ከጀርባው እያደረግክ እንዴት አይጠረጥርም? ቆይ ስለ ልጅቷ ታዲያ ምን አሰብሽ? አላውቅም፣ ግን እዚህ ቤት መምጣቷ የማይሆን ነገር ነው። ወይ ህይወት ከዚህ ቤት እንድትወጣ እናደርግል። እሷ መኮም ቢያለች ለልጇ ስትል እሺ ትላለች። ሳሮን እንደሆነች ህጻኗን የሰረቀቻት አሁን መናገር አንችልም። ቢያንስ ልጇን ካገኘች ይሄ ነገር ድጋሜ እንዳይፈጠር ትጠነቀቃለች። ጉዳዩን ለዳዊት መናገር አለብን። እኔ በጣም ግራ ገብቶኛል። ባለቀ ሰዓት ሁሉም ነገር እንዳይበላሽ ፈርቻለሁ። በቃ ሁሉንም ነገር ተናገሪና ይለየለት። ምንም እንኳን የሳሮን ስራ የሴጣን ቢሆንም ዳዊትን ግን በዚህ ምክንያት መጣላት አልፈልግም። እኔም እንደዛው ዳዊትና ህይወትን ማስቀየም አልፈልግም። ስለዚህ ቁጭ አድርገን ስላለው ነገር እናውራው። እሺ፣ ከእሱ ውጭ ምንም አይነት አማራጭ የለንም። የእኔና ያንቺ ጉዳይ ተስፋ አለው ወይንስ? ውይ ሚኪ፣ አሁን በዚህ ሰዓት ይሄ ይጠየቃል? እውነት ይኖሩት ይወልሽ የማይሆን ነገር ከሆነ መጎዳት አልፈልግም። የተገናኘነው በአጋጣሚ መሆኑና ትርሳ አንቺ። አጋጣሚዎች ናቸው እኮ ወደ ጥሩ ሁኔታ የሚቀየሩት ሚኪ። እዚህ የተገኘው ስለ እኔና ላንተ አይደለም። ይህን ጥያቄ ለመጠየቅ ትክክለኛ ቦታ አይደለም። ሁሌ ልቤ እንደሰበርሽው ነው። ያንተ ልብ ብርጭቆ ነው እንዲያ ስር የሚሰበረው። ምን አለ እኔም ልብ እንዳንቺ ቆራጥ ሆነ። እኔ ኮ ሳልወድቅ ቀርቻ አይደለም። ግን ቤተሰቦቼ ከአንተ ጋር እንደሆነ አይፈልጉም። በዚህ ጉዳይ በየቀኑ ከቤተሰቦቼ ጋር እንደምጣላ ብታውቅ ታዝንልኝና ትረዳኝ ነበር። ሰሞኑን በጣም ቢዚ መሆኑ አብስተዋል። ጊዜ አልሰጣልኩሽ አይደል? ይቅርታ አርጊልኝ የኔ ቆንጆ። ግን በሰላም ነው? አረ በሰላም ነው። ስማኝማ እዚህ የእናንተ አልበም ውስጥ እኮ የኔን የልጅነት ፎቶ የሚመስል አገኘ። ማለት ማለት አንድ አይነት ፎቶ የሁለታችንን ቤተሰብ የሚያቅሰዋለ ማለት ነው? አልገባኝም። እንደዛ አይደለም እኔ ጋር አንድ ቁራጭ ፎቶ ነበረች ና፣ ከዛች ቁራጭ ጋር የሚመሳሰል ፎቶ ደግሞ እዚህ ቤት አለ። የኔን የልጅና ፎቶ ይመስላል። ግን ደግሞ ቁራጩ ፎቶ ጠፍቶብኛል። ወይ ተመሳስሎብሽ እንዳይሆን። እርግጠኛ ነኝ። እንዳላሳይህ ፎቶ የለም። የት እንዳጣልኩትም እኔ እንጃ። ኧረ ምንድን ነው የኔ ቆንጆ፣ ይህ ሁሉ ሀሳብ ለቁራጭ ፎቶ ነው? ግን ብታየው አንተም ትጋረም ነበር። እስኪ ቆይ ፎቶ ነው አሳይ። እንዴ ይሄ እኮ የሩት የልጅነት ፎቶ ነው። ይገርማል። እኔ ጋር ራሱ ተመሳሳይ ነበር የነበረው አንድ የቀረኝ የልጅነት ማስታወሻ ማስታወሻ ይሱ ነበር። ሌላውን አሳዳጊ ወላጆቼ እንዳልወስደው ከለከሉ። በቃ እንዴት እንዳታስቢ፣ ከዚህ በኋላ አሪፍ ፎቶ ይኖርሻል። ለዛም ከኔ ጋር ነው ይኖርሽ። እሺ እሱማ ነገሩን ነው እንጂ ይኖረናል። እሺ አንዴ መጥቶ ስልክ ለወራሽ እሺ ወይ እረ እባክህ ጭራሽ እሷን ሲይዛት ሌላ ሰው መላክ ጀመረች። እሺ ችግር የለውም። አንተ ቀጥታ ህጻኗን ይዛት ነው ግን ይኸውልህ፣ በደንብ መጠንቀቅ አለብህ እሺ እንደውም ቶ እኔ እራሴ መጥቼ ህጻኗን ወስዳታለሁ።